ዘንድሮ ብዙ አስገራሚ ሁነቶችን እየሰማን በምንገኝበት በዚህ ሰዓት እሰይ ከሰው አፍ ወጣሽ ያስባለ መረጃ ከወደ እነ መስከረም አበራ ቤት በስፋት እየተነሳ ነው። እሷ ድንቅ አቅምና ችሎታ ያላት ሴት ብትሆንም ከጥሩ ሁሉ መጥፎውን መምረጥ የለመደው ሕዝብ ግን ሰርጓን ሰረዘች ለአግባሽ ባለ በጥቂት ጊዜ ነገሮች ተበላሹባቸው ብለው ትክክል ያልሆነ መረጃን ሲያሰራጩባቸው ቆይቷል። በእርግጥ በዛ ሀበሻ መረጃ መሰረት በሚስጥር የታገቢኛለሽ ወይ ጥያቄ ከረጅም ጊዜ ፍቅረኛዋ ከተደረገላት በኋላ መጠነኛ የሰርግ ሽርጉድ አረንዲያውም ሰርግ ቤጤ ተጀምሮ ካርድም ተበትኖ ኋላ ላይ ነገሮች እንዴትና በምን እንደሆነ ባልታወቀ መልኩ ጊዜው እንዲሸጋሸግ ተደርጓል የሚል መረጃ ወጥቶ ነበር። አሁን ወጣቷን ተዋናይት እንኳን ደስ ያለሽ ያስባለው ትልቁ የሽምግልና ፕሮግራም ተደርጎም ወዳጅ ዘመዶቿ እልል፣ እንኳን ደስ ያለሽ አድናቂዎቿም ከፍተኛ የሆነ የደስታ ፈንጠዝያቸውን ልከውላታል። በልሳ ሚዲያችን የዛሬው ጉዳያችን ነውና አብራችሁን ቆዩም አልን ልሳ ሚዲያን ያግዛል ያበረታልና ሰብስክራይብ በማድረግ አጋርነታችሁንም አሳዩን። መቤቴ ኪዳነ ብረት ምስጋና ይግባሽ። እኔ ይህን ቀን በጉጉት ስጠብቀው የነበረ ቀን ነው። በተገኘችባቸው መድረኮች ሁሉ አታገቢም ወይ? ፍቅረኛስ አለሽ ወይ? ካልያሽ ለምን ከያሽ ደግሞ እንወቀው የሚል ጥያቄ ሳይነሳ ከመድረክ ወርድ አታውቅም። ወጣቷ የብዙዎችን የትወና ጥማት በርካታ የምትሞሏ የአርቲስት መስከረም አበራን የውትወታና ጥያቄን መመልከት ያልቻለው የመስከረም አበራ የፍቅር አጋርም በሚስጥር ሚያዝያ ሁለት ቀን 2017 ካሳንቺስ በሚገኝ አንድ የመዝናኛ ስፍራ ጥቂት የተመረጡ ወዳይ ዘመዶቿ በተገኙበት ዝግጅት ላይ የፍቅር ጓደኛ ተንበርክኮ የታገቢኛለሽው ጥያቄ ያቀርብላታል። ጥያቄው በአርቲስቷ ተቀባይነት በማግኘቱም ቀለበት ያስሩና ወደ ቀጣዩ የትዳር ጉዞ ከዛም አስቀድሞ ወዳለው የሰርግ ስነ ስርዓት ለማምራት ይንደረደራሉ። ነገሮች ሳይፈጥኑ የዘገዩም ቢሆን አሁን ብዙ ወዳጆቿ የልባቸው መሻት የሞላላቸውም ይመስላል። መስኪ ሽምግልናይን እወቁልኝ ብላለች። በተለይ ደግሞ ከፍተኛ የሆነ የሕዝብ ተወዳጅነት ስላላት የእሷን የጋብቻ ሁኔታ የሚጠብቁ እንኳን ደሳለሽ የሚል መልእክታቸውንም ሰደውላታል። የሥራ አጋሮቿም ቢሆኑ ወደር በሌለው ደስታ አገላለጽ መልካም ምኞታቸውን እየገለጹ መስኪ እንኳን ለዚያ በልቃሽ ዘመንሽ የተባረከ ይሆንልሽ፣ እኛን እንዳስደሰች አንቺም በኑሮሽ በዘመንሽ ተደሰቺ የሚል ምኞታቸውን እየገለጹም ታይቷል። በተለይ በበሰንቱ ድራማ አዲስና አስገራሚ ትወናን እያስኮመኮመችን ያለችው መስኪ በቅርቡ በቅርቡ ደስቷን እጥፍ ድርብ የሚያደርግ ዜና ይዛ እንደምትመጣም ይነገራል። ይህ ደግሞ የአደባባይ ምስጢር ቢሆንም መስኪ የአጥሮፋት ትስማሽ ማርያም ትቅረብሽ እየተባለላት የምትገኝ ድርስ የልጅናት ለመሆንም እየተዘጋጀች እንዳለ ይታወቃል። ትውልድና እድገቷ አዲስ አበባ ተክለ ሃይማኖት የሆነች ውች ድንቅ ሴት የተዋናይነት ብቃቷን በብሔራዊ ቲያትር በቴዎድሮስ ራእይ ገራሚ የትወናም ብቃቷን በማሳየት አንድ ብለ ጀመረችም ሲሆን ከዛ በኋላ ለቁጥር የበዙ ቲያትሮች ፊልሞች፣ እንዲሁም ተከታታይ የቴሌቪዥን ድራማዎች ላይ በመሳተፍ ወደር የማይገኝለት ብቃቷንም አስመስክራለች። ከዛም በኋላ ለተለያዩ ትላልቅ የንግድ ተቋማት ሳይቀር የብራንድ አምባሳደርነትን ሚና በከፍተኛ ሁኔታ እየተወጣች የምትገኟ መስኪ እጅግ ላቅ ያለ ብዙ ገንዘቦች እየተከፈሏት ብዙ የማስታወቂያ ስራዎችንም እየሰራች ትገኛለች። ከዚህ ቀደም በአንድ የፓምፐርስ ማስታወቂያ ድርጅት ላይም ከጋዜጠኞች እንዲ ያለ ጥያቄ ተነስቶላት ነበር። እድሜሽ ስንት ነው? ስለዚህ ፓምፐርስ ልጅ ከሌለሽ እንዴት ልታውቂ ትችያለሽ? የሚል አይነት ጥያቄ ቀረበላት። መስኪ የልጅናት በቅርብ ሆናለሁ የሚል ምላሿን በሰጠች በጥቂት ጊዜያት ውስጥ አሁን የልጅናት ለመሆንም እንደተቃረበችን ተሰምቷል። አሁን ደግሞ መስኪ ብዙዎች ከኋላ ሲያጉረመርሙበት የነበረው ጥያቄን የጋብቻ ሽምግልና ተልኮልኛል እወቁልኝ የሚል ደስታዋን በተለያዩ የትስስር ገጾችም አካፍላለች። አሁን ደግሞ መርቁኝ ያለችም ሲሆን እኛም በልሳን ሚዲያ ስም ቀሪ ሕይወትሽ የሞላና የተስተካከለ እንዲሆን ልበይ ምኞታችንን እየገለጽን ልሳን ሚዲያን ያግዛል ያበረታልና፣ ሰብስክራይብ በማድረግ ቤተሰባችን እንድትሆኑም ጋበዝ ናችሁ ለዛሬ ማበቀን